አሁን ከህዳር 15 እስከ ታህሳስ 9 44 ቀን ነው የምንጾመው። ሶስቱ ቀን ጾማ አስቴር ነው። አርባው የሙሴ ኤልያስ የነቢያት ነው። ሶስቷ ቀን ምን ያደረገችበት ነው። በሶስቱ ወር በሶስት ቀን ጾም የሀገር ሞት አስቀርታለች። እኛም ይህንን ጾም ስንጾም በሀገር የሚመጣ ሰይፍ ይመለሳል። ደም እናደርቃለን። ስንጾም በሚገባውን ታርቀን ይቅርታ ይዘን በተሰበረ ልብ ከጾም ሰይፍ ይመለሳል። የሀገር ሰላም ይመጣል። ወገን እንዳይጠፋ እናደርጋል። ይበላል። እኛ እኮ አሁን ደፍርሰናል። መብላት መብላት መብላት መብላት ደፍራ ሀሳ ጭንቅላት ነው ያለ እና የምናስፈው ነገር ሁሉ ደፍራ ሀሳ ነው። የጠራ እቅድ የጠራ ህይወት መኖር ግን ፈልጋችሁ እንዲሁ ክርስቲያን ባትሆኑ እንኳን ጾም ሰውነት ነው። ንብለ እግዚአብሔር የጻፈውን መጽሐፍ ተቀበለ ቀለል ያለ ምስ እናንተ ከዘፋኝ ስታስፈርሙ አደምትሉ ያውቃችሁ የለ ዘፋኙን ፈርምልኝ ስትሉ አደምትሉ። እግዚአብሔር የጻፈው ደብዳቤ ግርም እኮ ነው የሚያደርገው ከእግዚአብሔር መልእክት እንዲሰጣችሁ ከፈልጋችሁ ጾሙ። ሽልማት የሌለው ጾም የለም። እኔ በዚህ እርግጠኛ ነኝ። ሽልማት የሌለው ጾም የለም። የጾሙ መጨረሻ ላይ ሽልማት አላችሁ። ሽልማቱ ግን እናንተ በሚገባችሁ በማይገባችሁ መንገድ ሊሆን ይችላል። ከእግዚአብሔር ስጦታ እግዚአብሔር ምንድን ነው የሚለው ለሙሴ በእጁ ጽፎ ሰጠው አይደል? ዛሬ ስለኛ ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ። መጽሐፍ በቀለም እንደሚጻፈው ልባችን ምን ይላል? በመንፈስ ቅዱስ እጅነት ይጻፋል ይላል። ዛሬ እግዚአብሔር ልባችን እንዲጽፍበት እንዲቀርጽበት፣ እነዚያ ብሩካት እጆቹ ሰማይን አንጠልጥለው ያጸኑ፣ ምድርና ሰማያትን ሁሉ የባረኩ እነዚያ የተባረኩ የእግዚአብሔር እጆች ብሩክ እጅ ያጅ በልባችን እንዲጽፍ ከፈለጋችሁ ስጦታ ጥበብ እውቀት በህሊናችን ሰሌዳ እንዲጻፍ ከፈለጋችሁ ጹሙ። መደንቆር ከፈለጋችሁ ብሉ። ጾም እንደምታውቁት መከልከል ማለት ነው። ጾም ብሂል ተከልኦተ ብእሲ እመብል ወኃጢአት፣ ጾም ማለት ከኃጢአትና ከምግብ መከልከል። ጾም ቢባል ቃል በቃል ሲተረጎም ጾም ማለት መከልከል፣ መታቀብ፣ መሰብሰብ፣ መቆጠብ ማለት ነው። የተፈጠረው ለጾም ነው። እና የምንጾመው ለምንድን ነው ካላችሁ፣ ሰው ለመሆን ነው የምንጾመው። ሰው ለመሆን ነው የምንጾመው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ታዲያ እግዚአብሔር ልባችን እንዲጽፍበት እንዲቀርጽበት፣ እነዚያ ብሩካት እጆቹ ሰማይን አንጠልጥለው ያጸኑ ምድርና ሰማያትን ሁሉ የባረኩ እነዚያ የተባረኩ እግዚአብሔር እጆች ብሩክ እጅ ያጅ በልባችን እንዲጽፍ ከፈለጋችሁ ስጦታ ጥበብ እውቀት በህሊናችን ሰሌዳ እንዲጻፍ ከፈለጋችሁ ጽሙ። መደንቆር ከፈለጋችሁ ብሉ። ጾም ምን ያደርጋል ስትሉኝ፣ ወደ ሰማይ ይነጥቃል። ጾም ምን ያደርጋል ስትሉኝ፣ ሞትን ይቃወማል። ኤልያስ አርባ ቀን ጾመና ከሞት አይን ተሰወረ። ከአይነ ሞት ይሰውራችሁ ይላል የገጠር ሰው ሲመርቅ፣ ይሰውረን። እንግዲያማ ሞት እንዳያየን ከፈለጋችሁ ጹም። አሁን ከኅዳር 15 እስከ 29 44 ቀን ነው የምንጾመው። ሶስቱ ቀን ጾመ አስቴር ነው። አርባው የሙሴ ኤልያስ፣ የነቢያት ነው። ሶስቷ ቀን ምን ያደረገችበት ነው? በሶስት ቀን ጾም የሀገር ሞት አስቀርታለች። እኛም ይሄንን ጾም ስንጾም በሀገር የሚመጣ ሰይፍ ይመለሳል፣ ደም እናደርቃለን። ስንጾም በሚገባውን ታርቀን ይቅርታ ይዘን በተሰበረ ልብ ከጾም ሰይፍ ይመለሳል የሀገር ሰላም ይመጣል ወገን እንዳይጠፋ እናደርጋለን አንደኛ ተመልከቱት የነቢያት ጾም የሚጀምረው ከሙሴ ነው ሙሴ አርባ ቀን ጾሟል አርባ ቀን ሲጾም ምንድን ያደረገው ሲጾም አርባ ቀን እየጾመ ከእግዚአብሔር ጋር ቃል በቃል ተነጋገረ ይላል አምስት መቶ ሰባ ጊዜ ጾም ከእግዚአብሔር ጋር የመነጋገር ባለሟልነት የሚያሰጥ ነው። እግዚአብሔርን ማነጋገር ደግሞ ቀላል ነገር ይመስላችኋል እንዴ? አንድ ትልቅ ሰው እንኳን ሊያነጋግራችሁ ቀጠሮ ሲይዝላችሁ እንዴት ነው ደስ የሚላችሁ? እግዚአብሔርን ቃል በቃል እንደ ጓደኛ አምስት መቶ ሰባ ቃላትን እንዲነጋግር ያደረገው ምንድ ነው? ጾም። ጾም ምን ይጠቅማል ብትሉ ይሄ የነቢያት ጾም፣ አሁን ህዳር ጾም የምንለው ምን ጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው። እንግዲው ከእግዚአብሔር ጋር መነጋገር የሚፈልግ ይጹም፣ ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላ። ምርጫው የናንተ ነው። ሙሴ ይሄንን ጾም ጽሞ እግዚአብሔርን አነጋገረ። ከዚህ በላይ እድልስ አለ ወይም እግዚአብሔርን ከማነጋገር በላይ ምን እድል አለ? እግዚአብሔርን ለማነጋገር መቶ ዓመትስ ብንራብ እግዚአብሔርን ማነጋገር እኮ የነፍስ ጥጋብ እኮ ነው። እግዚአብሔርን መስማት ትልቅ ነገር ነው። እንግዲህ እግዚአብሔርን መስማት ከፈለጋችሁ ጾሙ። እስከ ዘጠኝ ሰዓት ሰዓቱ ይቀነስልን መብራት አይል ልትከፍሉ ስንት ሰዓት ነው ወረፋ የምትይዙት? ይቀነስ በሉና እስኪ ይቀንስላችኋል። አይ ወረፋው ረዝሟል ብላችሁ እስኪ ኑ። አይ ወረፋው በዛ አልከፍልም ብትሉ ምን ይሆናል? እኔ አላውቅም የሚሆነውን ከተማ ስለማንኖር ሳስበው ግን የሚሳካ አይመስለኝም። ወረፋው ረስሙ አልስቲ ይቀነስ ወደ ነው ምን ይደረጋል፣ ኑሮ አይደል እያላችሁ ነው የምትሰለፉ። እና ይሄም ኑሮ ነው፣ እንግዲህ ኑሮ ነው። እስከ ዘጠኝ ሰዓት ይሄ ሰልፍ በሉ፣ እግዚአብሔርን ለማግኘት እንዴው ለምን ቀኑ ሙሉ አንራብ? አሁን ይሄ ሸክም አይደለም። እግዚአብሔር ሸክም እያከበደብን? አሁን ብዙ ሰው የሚመስለው ከኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ውጪ የሆነ ሰው የሚያስበው ምንድነው? እግዚአብሔር ኦርቶዶክስ ሸክም እየጫነ የለም ሸክም እያቀለለችልን ነው እግዚአብሔርን ምሰልተው መብላት እንስሳዊነት ነው። ስትጾም እግዚአብሔርን ነው የምትመስለው፣ ከፍ የምታደርግ ቤተክርስቲያን እኮ ነህ። እንስሳ ከመምሰል መልአክ ወደ መምሰል እግዚአብሔርን ወደ መምሰል ማሳደግ እኮ ነው፣ ሰውነትን ከፍ ማድረግ ነው። የሰውን ልጅን ባህሪ የሚያከብር ነገር እኮ ነው ይሄ። እዚህ የእግዚአብሔር ቤተሰዎች ከፍጥረት ሁሉ የከበረ ማን ነው? ሰው በሉ። ከሰውና ከጅብ በሆድ ማን ይበልጣል? ምናላይ ጅብ በሉ እሺ ችግር የለም በሉ በሉ ማን ይበልጣል ጅብ አይደል ግን ትልቁ ፍጥረት ማን ነው በሆድ የሚበልጥ ማን ነው ይሄ እንግዲህ ስለዚህ አንፌር ነው ማለት ነው እኛ ከበለጥን በሆድ መብለጥ ያለብን እነማን እኛ ነበር መብለጥ የነበረብን የከበርን ፍጥረታችሁ እናንተ ናችሁ ብሎ ከጅብ ያነስን ከበላን ተበድለናል ማለት ነው። መብታችን እንግዲህ ምንድን ነው ካላችሁ የሰው ክብሩ ምግብ አይደለም ማለት ነው። ትልቁ ፍጥረት ትንሽ ይበላል፣ ያነሰው ፍጥረት ትልቅ ይበላል። ለምን ትልቁ ፍጥረት ትንሽ የሚበላበት ምክንያት የሰው ክብሩ ምግብ ስላልሆነ፣ አሳማ ብዙ ይበላል። አሳማን ግዛ ተብሎ የተፈጠረው የሰው ልጅ ግን ትንሽ ይበላል። አህያ ብዙ ይበላል አህያን የሚነዳት የሰው ልጅ ግን ትንሽ ይበላል። አንድ አቅማዷ ፉርሽ ካይበላችሁን አህያ ግማሽ እንጀራ የበላ ሰውዬን የሚነዳት አየው፣ ሆድ አያከብርም ጌታዬ፣ ሆድ ያስነዳል እንደ አህያ ሙጥ ከልብ ይቆሎ እውነቴን እኮ ነው። ሆድ እንደ አህያ ነው የሚያስነዳ። ሆዳም ከሆኑ ከሆናችሁ ትነዳላችሁ። እውነቴን ነው። ገባችሁ? ሆድህን ከቀነስክ ትመራለህ፣ ማለት ነው። ሆዳም ከሆንክ ትነዳለህ። እንደዚህ ነው የምትሆኑው። ሆዳም ዞም ጊዜም እንደተነዳ ነው የሚኖረው። የራሱ ሀሳብ የለውም። አህያ ምን ሀሳብ አላት? ምንዳት ነው። አቱኑ እንደዚያ ጹሙ። ከጾምን ነው እግዚአብሔር የሚያከብረን። ከቃሉ ጋር ናችሁ። ከቃሉ ጋር ናችሁ ወይ? ከቃሉ ጋር ናችሁ። ከቃሉ ጋር ናችሁ ወይ? አሁን እግዚአብሔርን የመነጋገሪያ ጾም ሙሴ ከዛ ምን አደረገ? አርባ ቀን ጾመ ከግንባሩ ላይ ብርሃን ሳለበት እግዚአብሔር የእግዚአብሔር ብርሃን እንዲሳልብን የሚያደርግ ጾም ነው። ይህ ጾም የእግዚአብሔርን ብርሃን ያንን ብርሃን ከመልበስ በላይስ ምን አለ? ያ ብርሃን ባለበት ደግሞ መንኑ ዘይድ የምሮ ለብርሃን ውስጥ ጽልመት ጨለማን ከብርሃን ጋር አንድ የሚያደርገው ማን ነው አለ ቅዱስ ጳውሎስ እንግዲህ ተመልከቱ ስንጾም የእግዚአብሔር ብርሃን በእኛ ላይ ይሳላል የእግዚአብሔር ብርሃን በእኛ ላይ ሲሳል ደግሞ ጨለማው ዲያብሎስ ከእኛ ጋር ህብረት የለውም በቤታችን መበጥበጥ አይችልም አይምሯችን መበጥበጥ አይችልም ለምን ብርሃን ለብሰናል ሙሴ ብርሃን ለብሶ ሲመጣ ታች የነበሩት ጣዖታት ተሰባበሩ የሚጾም ሰው የሐሰት አማልክትን ይሰብራል አጋንንት። ብርሃን መልበስ ከፈለጋችሁ ጹሙ። መጨለም ከፈለጋችሁ ብሉ።